የአብነት ትምህርት ቤት ማለት እጅግ ጥንታዊ አገር በቀል የራሱ የሆነ ሥርዓተ ትምህርትና ትውፊት ያለው ጥልቅና ምጡቅ ይዘት ያላቸው ትምህርቶች የሚሰጡበት ከትውልድ ወደ ትውልድ እየተወረሰ የመጣ ተቋም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተተኪ ወጣቶች የሚሰጥ የትምህርት ክፍል ነው። የአብነት ትምህርት ቤት ከሚሰጠው ትምህርት ባሻገር ልዩ የማኅበራዊ ሕይወት ዕውቀት የሚገበይበት መንፈሳዊ ሕይወትና የአገልግሎት ጸጋ የሚታደልበት ማዕከል ነው። ሥጋው ደሙ የሚለወጥበት የቅዳሴው ሥርዓት በሌሊት በቀን በየበዓላቱና በአዘቦት ቀን የምናቀርበው የማኅሌቱና የሰዓታቱ ለምዕመናን ቃለ እግዚአብሔርን የምናደርስበት የወንጌል ትምህርት የቤተ ክርስቲያን ሥነ ሕንፃዎችና ሥዕሎቻቸውን ዕውቀት ለዘመናት ያስተላለፍንበት ታሪካችንን የጠበቅንበት የጽሑፍ ሥርዓታችንና የብራና ጽሑፎቻችን በመንፈሳዊ ፍልስፍና የተራቀቅንበት ቅኔ ሥነ ዓለማትና ሒሳብን የቀመርንበት አቡሻሕር የሕክምናና የሥነ ፍጥረት ምርምር የተገኘበት የአስተዳደርና የሕግ ሊቃውንት ያፈራንበት አብነት ትምህርት ቤት ነው። የአብነት ትምህርት የአገልግሎት ትምህርት ነው። በኅብረተሰቡ ዘንድ ተወዳጅና የአዋቂዎች መለኪያ የነበረ የትምህርት ዘርፍ ነው። ምንም ዓይነት የእውቀት ሌላ አማራጭ በሀገሪቷ ላይ አልነበረም። አንድና አንድ የእውቀት ምንጭ የሚባለው የአብነት ትምህርት ቤት ነበረ። ይህም በቤተ ክርስቲያን ስር ነው ይተዳደር ይመራ የነበረው እና ወላጆች ልጆቻቸውን ወደዚህ ሲልኩ በጣም በደስታ ነው ትምህርት በቤተ ክርስቲያን አጽድ ውስጥ ብቻ ይሰጣል። ተማሪዎች በፈቃደኝነት እንደ መንፈሳዊ ጥሪ ከሩቅና ከቅርብ ቦታ በመምጣት እንደየደረጃቸው ወደ ትምህርት ቤት ይገባሉ። በአብነት ትምህርት ቤቶች ውስጥ ብቃታቸው በተመሰከረላቸው ሊቃውንትና አጋዥ በሆኑ ብቁ ረዳቶቻቸው ትምህርቱ ይሰጣል። በአጠቃላይ በሁለት መክፈል ይቻላል የትምህርቱን ይዘት። አንደኛ ለእውቀት፣ ለፍልስፍና፣ ለአስተሳሰብ፣ ለአመለካከት የሚሆኑ ትምህርቶች አሉ። ሁለተኛ ደግሞ በቤተክርስቲያን ውስጥ የሚፈጽሙ አገልግሎቶችን መፈጸም የሚያስችሉ ክህሎቶቹን መቻል አለበት። እኔ የክህሎት ልላቸው ይችላል። ምክንያቱም አይጨምርባቸው አይቀነስባቸውም። በቅዳሴ ላይ ሊጨምር ሊቀንስ አይችልም። በጸሎቶቹ ላይ ሊጨምር ሊቀንስ አይችልም። ኦርቶዶክሳዊ ነው፣ በዚያ መንገድ ነው የሚሄደው። ከዛ እንደየዝንባሌው ቅኔ ከሆነ ተሰጠው በቅኔው ፕሮፌሽናል እንዲሆን ይደረጋል ስለዚህ በዛ ስጦታ ያለው በቅኔው ዘርፍ ብቻ ሊገፋ ይችላል እንደገና ደግሞ የዜማ ዝንባሌ ካለው የዜማ አይነቶች ድጓ አቋቋም ዝማሬ መዋስዕት ቅዳሴ የምንላቸው ክፍሎች አሉ በእነዚህ ሊወጣ ይችላል ተማሪ እናት አባቱን ትቶ ለትምህርት ከቤት ወጥቶ የሚሄደው እመቤታችንን ስንቅና ተስፋ አድርጎ ኅብረተሰቡን አምኖ ነው። ኅብረተሰቡም ተማሪው ተምሮ ቤተ ክርስቲያንን ያገለግላል፣ በጸሎቱ ይጠብቀናል፣ በትሩፋቱ ይጠቅመናል ብሎ በማመን በአባት እናት ተተክቶ አስፈላጊውን የኑሮ ግብዓት አሟልቶ ያኖረዋል፣ የትምህርት ዕድል ይሰጠዋል። እንግዲህ ዋጋ ያስከፍላል ስንል በዘመናዊ አደረጃጀት የተደራጀ መጠለያ የለም። የዓመት ልብስ፣ የዕለት ጉርስ ተብሎ የተዘጋጀ ነገር የለም። ስለዚህ እንጨት ቆርጠን ሳር አጭደን ቤት መስራት ይጠበቅብን ነበረ። የዕለት ምግባችንን በየምእመናኑ ቤት ደጅ ቁመን መጠየቅ ነበረብን። ይህን ስንጠይቅ እንግዲህ ከውሻ ጋር መጋፈት፣ ውሻ መከላከሉ፣ መውጣት መውረዱ አድካሚ ነበረ። በተጨማሪም ያው የዓመት ልብስ ተብሎ የሚዘጋጅም ነገር ስለሌለ መቀየሪያ ልብስ አይኖረንም። ቀን ዝናብ ቢመታን ማታ ለብሰን የምንተኛው ያንኑ የበሰበሰው በዝናብ የበሰበሰው ልብስ ነው። የትምህርቱም የማኅበራዊ ሕይወቱም አካል እንዲሆኑ ያለ በአብዛኛው በልመናና በምዕመናን ድጋፍ ትምህርታቸውን ይጨርሳሉ። ሲመረቁ በቀጥታ ወደ አገልግሎት ይገባሉ። ይልቁንም ከጊዜ በኋላ ፊደል ቆጥረው ንባብ አነበው ዳዊት ደገሙ ሲባል የሚሰማቸው ስሜት ልክ በአሁኑ ሰዓት አስራ ሁለተኛ ክፍል አጠናቁ ወደ ዩኒቨርስቲ ገባ ከሚባለው በላይ ነበረ የእግዚአብሔር ሊያገለግል ነው ለቤተ እግዚአብሔር የበቃ ልጅ አፈራሁኝ አደረስኩኝ ብለው ስለሚያምኑ እጅግ ይደሰቱበት ነበረ። እንደዚህና ያው የዕውቀቱ አንድና አንድ መንገድ እሱ ነው። እንደገና ከዛ ባለፈም የሚያስደስታቸው የእግዚአብሔር አገልጋይ በመሆኑ ለቤተ ክርስቲያን የመሠረተ እምነቷ፣ የመጻሕፍት ትርጓሜ አቋሟ፣ ሥርዓቷና አገልግሎቷ ሁሉ ያለው በአብነት ትምህርት ውስጥ ነው። ስለዚህ ለቤተ ክርስቲያን ሕልውና መሠረት ነው። የአብነት ትምህርት ቤት ለቤተ ክርስቲያን ምንድን ነው የሰጠው ስንል ሰው ነው። ከታች ከዲያቆን ጀምሮ እስከ ፍትርክና ደረጃ ያለውን ማዕረግ ያሰጠው የአብነት ትምህርት ቤቱ ነው እና የአብነት ትምህርት በጣም በጣም በጣም በትክክለኛ በሚሰራበት ጊዜ ከሌላ ሁሉ ጥቅሙ በላይ እውነት አንድም ማህበረሰብ ጤናማ የተረጋጋ በእውነተኛ ፍቅርና ይቅርታ የሚኖር የሚግባባ አድርጎ የማኖር ጥቅሙ በሌላው ከሚገለጸው ጥቅም ሁሉ በላይ ነው። ስለዚህ በተዘዋዋሪ መልኩ ደግሞ ከሀምሳ ሚሊዮን በላይ የሚቆጠሩ ምእመናንንም ማስተዳደር የቻለችው መጠበቅ የቻለችው በአብነት ትምህርት ቤት በምታገኘው የሰው ግብዓት ነው ማለት ነው። ለኢትዮጵያ ሀገራችን በአበይትነት ያሏት የሚዳሰሱና የማይዳሰሱ ቅርሶች፣ ስልጣኔዎች፣ ባህልና ሥነ ምግባር፣ የዘመን አቆጣጠርና መሰል ሀብቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያበረከተቻቸው ናቸው ማለት እንችላለን። እነዚህም የአብነት ትምህርት ውጤቶች ናቸው። አብነት ትምህርቱ ለሀገር ቅርስ ነው፣ የማንነት መለያ ነው፣ ለሀገር በቀል ዕውቀት ምንጭ ነው። ለዕድገት፣ ለታሪክ፣ ለማኅበራዊ ለውጥ ለሰላም፣ ለፍቅር ለመልካም ገጽታ ግንባታ ለራስ ማንነት ወሳኝ ማዕከል ነው። እንደነ ቅዱስ ይምርሐነ ክርስቶስ እንደነ ቅዱስ ላሊበላ የመሳሰሉት ቅስናንን፣ ንግስናንን፣ ምህንድስናንን የተማሩት እዚሁ የአብነት ትምህርት ቤት ነው። ታላቁ ደራሲ መሪ እነ ዘርዓ ያዕቆብን የመሰለ ሰው የወጣው እዚሁ የአብነት ትምህርት ቤት። እነ አባ ጊዮርጊስ ዘጋሥጫ አስተምረው ነው ያወጧቸው። እነ ዶክተር አዲስ አለማየሁ የቅርቦቹ ምሁራን የወጡት እዚሁ ክፍል ነው። እነ አጼ ቴዎድሮስን የመሰለ አርቆ ሐሳቢ ለሀገር አንድነት ለአብሮነት ይተጉ የነበሩ መሪዎች እየተገኙት እዚሁ የአብነት ትምህርት ቤት ነው። በቅርብ ጊዜ በተደረጉ ጥናቶች 20 በመቶ የሚሆነው ተማሪ ብቻ መጠነኛ ድጎማ ከቤተሰብና ከምዕመናን ሲያገኝ የቀረው ተማሪ ግን በከፍተኛ ችግር የሚማር ሲሆን አብዛኛው ትምህርቱን በመተው ወደ ሌላ ሥራ እየተሰማራ ይገኛል። በአብዛኛውን ጊዜ ምግብ ፍለጋ ጥሩ መምህር ለማግኘትና የተለያዩ የትምህርት አይነቶችን ለማግኘት ከአንድ ቦታ ወደ ሌላ ቦታ በመዘዋወር ብዙ ጊዜውን ያባክናል። ይህም እየሆነ ግን አሁን የካህኑም የምዕመኑም አለመባንን ግንዛቤው ምንም አልተፈጠረልንም። ቤተ ክርስቲያን ነው የምንገነባው፣ ቤተ ክርስቲያን ነው የምንገነባው። እዛ ዘመናዊ ህንፃ ቤተ ክርስቲያን በዘመናዊ መንገድ አገልግሎ ምዕመናንን የሚጠብቅ ሰው እየፈጠርን እየገነባን አይደለንም፣ እና ይሄን ያህል ስራ ስላልሰራን፣ አሁን አደጋ ላይ አብዛኛዎቹ ጉባዔ ቤቶች የአብነት ትምህርት ቤቶች እየተዘጉ መምህሮቻቸው ወደ ከተማ እየተሰደዱ የሀብታም በር ጠባቂ፣ የእናቶችን ዘንቢር ተሸካቢ ወደ መሆን ደረጃ ደርሰዋልና ይህን ይህን ስናየው አደጋ ውስጥ ጥያቄ ውስጥ እንደገባ የአብነት ትምህርት ቤቶቻችን የሚታዩባቸውን ችግሮች ለመታደግ ወጥ የሆነ ስርዓተ ትምህርትና መዋቅር ማዘጋጀት፣ በተለያዩ ቦታዎች የአብነት ትምህርቱን ተደራሽነት ማስፋፋት፣ ከምዕመናን ጀምሮ ብፁዓን አበው ሊቃነ ጳጳሳትና ቅዱስ ሲኖዶስ ልዩ ትኩረት በመስጠት መዋቅራዊ መሠረት እንዲኖረው በማድረግ እንዲሁም በሀገርና በዓለም አቀፍ ደረጃ እውቅና ተሰጥቶት ድጋፍ የሚያገኝበትን መንገድ ማመቻቸት ይጠበቃል። አሁን በዚህ ወቅት ምን እናድርግ ሲባል አጠቃላይ የትምህርቱ ይዘት በዘመናዊ መንገድ የሚለወጥ ባይሆንም የመማር ማስተማሩ ሂደት ግን በዘመናዊ መንገድ መቀየስ አለበት እና በዘመናዊ መንገድ እንደ ድሮው እየለመነ እየዞረ እያከከ እንደዚህ ያለ ሊማር አይችልም። ፋይናንሱ የገንዘብ ምንጩ መስተካከል አለበት እና ባስተሳሰባቸው፣ ስለ አንድ ሀገር የኢኮኖሚ አካሄድ የማይገባቸው ከሆነ የራሳቸው ምእመናን ሊጎዷቸው ይችላሉ እና ይጠፋሉ በዓለም ላይ እንደምናየው እንደ ግብጽ እንደ ቤዛንታይን አሁን ቱርክ የሆነው ሀገር ማለት ነው። ያ ትልቅ ክርስቲያን ሀገር በየዘመኑ ለተከሰተው ማህበረሰብ እድገት፣ ስልጣኔ፣ ምንም ይሁን ለዛ የሚመጥን የእውቀት አስተሳሰብ፣ አመለካከት አድማስ የሌለው ካህን ከሌለን እንወድቃለን፣ እንጠፋለን። ወደፊት መደረግ ያለበት ቤተክርስቲያን ከተተከለ ትምህርት ቤት አብሮ መተከል አለበት። በቃ ከቤተ ክርስቲያን ተነጥሎ መታየት የለበትም። ሁለተኛ ትምህርት ቤት ከተገነባ ትምህርት ቤቱን በገቢ የሚደጉም ፕሮጀክት መታሰብ አለበት። እንዲህ አድርገን እስከ ጠረፍ ድረስ ማዋቀር ካልቻልን እንደተባለው ሰው አናገኝ። ማህበረሰቡን የሚያገለግሉ ካህናት የሚያገለግሉት ማህበረሰብ በማንኛውም ደረጃ አንሰው ተንቀው አይከ እነዚህ ስጋ ተብለው መጥተው የለበትም ለምእመኑ ሲሉ በልባቸው ይህን ዓለም የመውደድ የመብለጭለጭ ፈቲው በትምህርት መገራት አለበት። ከዚያ ውጭ ግን ማህበረሰቡን የሚመጥን አኗኗር፣ አስተሳሰብ፣ አነጋገር፣ ስነስርዓት፣ ማንኛውም ነገር እንዲኖራቸው እና በማንኛውም መስክ ቢገኙ የማያሳፍር ሆኖ መሰራት መቻል አለባቸው። አንድ ወደ አብነት ትምህርት ቤት የገባ ተማሪ የሚጠብቀው ምን ምን እንደሆነ እያወቀ እንዲማር ማድረግ ይገባል። ነገ ሊቀ ጳጳስ ልትሆን ትችላለህ። ጳጳስ ልትሆን ትችላለህ የደብረ አስተዳዳሪ ሊሆን ልትሆን ትችላለህ። የሊቃውንት ጉባኤ አባል ልትሆን ትችላለህ። የተለያዩ የመምሪያ ኃላፊዎች ልትሆን ትችላለህ። ነገ ቀዳት ልትሆን ትችላለህ። ቄስ ልትሆን ትችላለህ። ቄስ ማለት ምን እንደሚሰራ ከመቀደስ ባለፈ ሌላ ስራ እንዳለ እንዲረዳ ማድረግ ነው።